በስመ አብ ወወልድ ወመንፈስ ቅዱስ ሃዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመናይታችን በኢየሱስ ክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋው፣ ደግ አምላክ፣ ቅዱስ አምላክ፣ ቸር አምላክ ንረቱ የበዛ የጠበቀን ያዳንን በቅዱስ አሰራሩ ወደ ዘላለም ክብር ያመጣን መስቀል ላይ በተሰቀለ ጊዜ ዳችንን የከፈለልን የዳን ሕዝብ ያደረገን ብሩካን እግዚአብሔር ልጆች ሀብተወልድ ስመ ክርስትናን የሰጠን የቅዱሳን ቤተሰቦች ያደረገን ክብር ምስጋና ይግባው። እናንተ እንዴት ቆያችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። መጽሐፈ ዜና መዋል ቀዳማዊ ምዕራፍ 4 ቁጥር 9 ላይ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጀዋለውና ብላ ስሙን ያቤጽ ብላ ጠራችው። ያቤጽን መባክ መባረክን ባርከኝ አገሬንም አስፋጅም ከኔጋ ትሁን እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሁሉ ሰጠው። እንግዲህ እግዚአብሔር ብሩካን ራሳችንን ስለመመረቅ ራሳችንን ስለመባረክ ዛሬ የምንማረው ይሄን ትምህርት ነው። እንደሰማችሁት ያቤጽ እናቱ ስትወልደው በመከራ መምጥ በጣር እንደወለደችው ምናልባትም እናቱ የሞተች ትመስላለች። ምክንያቱም ጣር የሚለው ሐሳብ የሞትን ዋዜማ የሚያመለክት ነው። በድሮ ዘመን እናቶች እንደ ዘመኑ ባለሙያ ዋላጆች ስላልነበሩ ልጆቻቸውን ሲወልዱ ብዙ እናቶች ያልፉ ነበር። መጽሐፍ ቅዱስ ላይም በወልድ ጊዜ ያለፉ ብዙ እናቶች አሉ። ለምሳሌ ያዕቆብ ሚስት ራሔል ቢንያምን ስትወልድ ለውሌድ ምክንያትን የሞተችው የአፍኔን ሚስት እንዲሁ ልጇን ስትወልድ ልጇ ከማጸኗ እንደወጣ ወጣ የካቦድ ብላ ስማ ወታለት እንደሞተች ይናገራል። የአቤ ጽም እናት በጣር እንደወለደችው ተናግራለች። ስለዚህ እሱን ስትወልድ የሞተች ትመስላለች። ግን የእርግማን ስም ነው ለልጇ ያወጣችለት የጣር ልጅ ብላ ስማ ወጣችለት። እንዳለመታደል ሆኖ እናቱ ያልመረቀችው ያልባረከችው ልጅ ነበረ። ያቤጽ ስሙ ሲጠራ በሰፈር በአካባቢ ሁሉ ሰዎች እርግማንን ያስታውሱ ነበር፣ ጣርን ያስታውሱ ነበር። የያቤጽ ስም ገፊ ማለት ነው፣ በአማርኛ ቋንቋ ሲተረጉ ገፊ ብሎ አንድ ሰው ስም እያወጣ በዛ ስም መጠራት ያሳፍራል፣ ያሸማቅቃል። ከዚህ ቀደም በአንድ ክፍለ ሀገር አገልግሎቴ ወደ ገጠራማ አካባቢ ሂጄ ለቤተ ክርስቲያን ገንዘብ እናሰባስባለን። ገንዘቡን የሚያሰባስቡ ምዕመናን ስማቸውን እየጻፉ ይልኩልኛል። እና አንደኛው ልጅ የጻፈልኝ ገንዘብ የላከልኝ ልጅ የላከልኝ ገንዘብ አምስት መቶ ብር ነበር። እና ስሙ እባቦ ይባላል። እኔ ደግሞ አባቦ የሚባል ስም በኢትዮጵያ ስላለ ወይ አበባው የሚባል ስም ስላለ አስታክዬ ለመጥራት ጠየኳቸው። ማን ነው የሚለው ስም ስለ ስሙ፣ እባቡ ነው ይሄ ልጅ ስሙ እባቡ ነው። እባብ ነው ስሙ። እንግዲህ ወላጆች አንተ አስተዋይነ፣ ብልጥነ ለማለት ፈልገው ይሁን፣ ጠላቶቻችንን እንደፍልን ብሎ አስበው ይሆን አይታወቅም። የዚህን ሰው ስም ደፈር የማድረግ ላይ መጥራት አልቻልኩም። በኋላ ይሄ ስም በዚህ ዝም እንዲቀየር ትፈልጋላችሁ ወይ? ይሄ ስም ልክ የሆነ ስም አይደለም ብየጣ የጣራው ብድግ አለ ልጁ ከመካከል። አስቡት እንግዲህ ምናልባት ቶማስ የሚባል ልጅ ቢወልድ ቶማስ ባቡ ነው የሚባለው። ራሄል የምትባል ልጅ ቢወልድ ራሄል ባቡ ነው የምትባለው። የአባታቸው ስም ቋሚ ስድብ ነው፣ ለነሱ እፍረት ነው ለነ በኋላ ያወጣት ፈቃደኛ ሆኖ ተነሳ። ሰው ሁሉ አጨበጨበ። ኒቆዲሞስ ብለን ስማወጣለት በጣም ተደሰት። አምስት ሺህ ብር ጨምር ያለው የቤተክርስቲያኒቱ ማሰሪያ ብሎ ገንዘብ ላክ በደስታ። የድሮ ዘመን ሰዎች ስሜታቸውን፣ ንዴታቸውን፣ ቁጭታቸውን፣ በቀላቸውን ሁሉ በልጆቻቸው ስም ላይ ያስቀምጣሉ። የያቤፅ እናት በምሬት ስለሞተች ጣር ደግሞ ጣር ስለሆነ ለልጇ ወደፊት ዘመን አላስብች ገፊ የሚል ስም ወጣችለት። የጣር ልጅ አንተ ስትወለድ እናቴ ሞተች ልጅ ብላ ስም ወጣችለት። እንግዲህ ባይታደልም እናቱ የበረከት ስም ባትሰጠውም አባቱ ይስሐቅ ልጁን ያዕቆብ እንደባረከ ያዕቆብም ልጆቹንና የዮሴፍ ልጆች እንደባረከ ይሄ ሰው ተባርኮ ባያድግም፣ ራሱን ግን መርገም አልፈለገም። እናቱ የሰጠችውን የእርግማንን ስም አልተቀበለውም። ልብ ያልተቀበለው ነገር ሕይወት አይሆንም። እግዚአብሔር ቃል የሕይወት መውጫ ልብ ነው ይለን። በቃ ልብን ጠብቀው። ልብ ካልተቀበለው አይሆንም ያ የዛ ልጅን የዛ ልጅ ህይወት ሊወርስ አይችልም። ስለዚህ ያቤጽ እናቶ የጫነችበትን የእርግማን ስም መቀየር ፈለገ። ግን ይሄንን ለማድረግ ሌላ ሰው አልረዳው፣ ሳሙኤልም አልረዳው። ራሷ እናቷ ወይም አባቱም አልረዱትም። ራሱን በራሱ ግን መረቅ ባረግ ምንድን ነው መሰላችሁ? ቤተሰቦች፣ እኛ በተለይ ደግሞ በእኛ በእኔ ትውልድ ውስጥ የነበረን ያለን ሰዎች እኛ የእርግማን መዓት ሲወርድብን ያደገልን እንችላለን። አንዳንድ ቤተሰብ መርገም የሚወድ ቤተሰብ አለ። ጎረቤቱ ይራገማል፣ እንጀራ እናት ትራገማለች፣ እናት ትራገማለች፣ አክስት፣ አጎት ይራገማል። ሁሉ ትምህርት ቤት ውስጥ እያለን አንተ ሰው አትሆንም እየተባለን ያደግ ነው ብለን ለመናገር የኢትዮጵያ ሕዝብ እርስ በርስ የሚበላላ ይገርማችኋል። ነፍጥ ይዘን በማሸነፍ አንዳችን በአንዳችን ላይ የበላይ በመሆን በመገዳደል ባለስልጣን መሆን መፈለጋችን ይገርማችኋል። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ አፋር ተባብለን መገለማመጣችን ይገርማችኋል። ይህን ታሪክ የምንቀይረው እኛ ልጆቻችን ስንባረካቸው ነው በሕያው እግዚአብሔር ስም ስንመርቃቸው ነው። አባታቸው ይስሐቅ ያዕቆብን ባረከ። ያዕቆብ ደግሞ አስራ ሁለቱ ልጆቹን ባረከ። በሕያው እግዚአብሔር ስም ባረከ። እጁን ዘርግቶ አስራ ሁለቱ ነገዶች ሳይጋጩ ሳይጠላሉ ለብዙ ዘመን አብሮ ኖረዋል። አስራ ሁለት ወንድ እኮ ጦርነት ይከፍታል። ታውቃላችሁ። አስራ ሁለት ወንድ በእድሜ ደረሳቸው ተቀምጠው ተከባብረው ነገድን መርተዋል። አባታችሁ ስለባረካቸው የመኪና አራት ያርግህ፣ የድፋ የእናቴን ቀን ይስጥህ፣ እንደዚህ ሳሪ በጥስህ እየተባለ ያደገስ እውነት ለመናገር ቀንበሩን ራሱ ካልሰበረው በስተቀር ለሰው ቀንበር ነው የሚሆነው። ቀረጋቢ ነው የሚሆነው። እውነት ለመናገር እውነት ለመናገር የኢትዮጵያ ትውልድ ፌስቡክ ከመጣ በኋላ በጣም ተገል ተጋልጧል። የኢትዮጵያ ሕዝብ ቤቱን ነው የሚኖረው፣ ማንም ማያውቀው ጨዋ ነው የሚመስለው፣ የሀሳቡን የሚናገርበት መድረክ አደባባይ ሶሻል ሚዲያ ከመጣ በኋላ ግን የኢትዮጵያ ሕዝብ ገበና ተገልጧል። የወላጆቻችን ገበና ተገልጧል። ያሳደጉን ሰዎች ሕይወት ታውቋል በእኛ በልጆቻቸው። ታዲያ አብያ ቤት ዛሬ ህይወቱ መቀሄድ የለበትም ቀንበሩ መሰበር የለበትም። ስንት ሰዎች ናቸው ዛሬ እድለቢስ ነኝ ብለው የሚያስቡ ነገር አይሆንልኝም፣ ያስኮት ይበላሻል፣ ሰው አይወደኝም፣ ብቻዬን ነኝ፣ የሚረዳኝ የለም የሚሉ ስንት ሰዎች ናቸው? ስንት ሰዎች ናቸው እድለቢስ ነኝ ኮቴ ደረቅ ነኝ የምንል ስን ሰዎች ነ ለመመሰላችሁ፣ እንደዚህ ያልነው የአቤጽ እናቱ እንዳለችው ስለተባለን ነው። የጣር ልጅ የመከራ ልጅ እድ ለቢስ ስለተባለን ነው። ይህንን አምነንበት ተሸክመ ነው እድ ለቢስ ተቅበዝባዥ ሆነን መኖር እንችላለን። ግልድንሰብረውም ደግሞ እንችላለን ይህን ትልቅ ጨለማ ወደ ታላቁ ብርሃን ልናመጣው እንችላለን። ያቤፅ ያደረገው ይህን ምንድን ነው ያሉ፣ ያቤጽ እባክህ መባረክን ባርከኝ አለው። እግዚአብሔር ባርከኝ፣ ምትባረከኝ በረከትን ነው መባረክን ባርከኝ፣ በደንብ በረከት ባርከኝ፣ ትክክለኛ በረከት ባርከኝ፣ ፍጹም በረከት ባርከኝ ብሎ እግዚአብሔርን ጠየቀ። ፈራ ተባ ያለ ጸሎት አለም። ጸሎቱ ትክክለኛ መባረክን ባርከኝ አስረግጦን። እናቴ ረግማኛለች፣ አንተ ግን ባርከኝ። መናሴና ዮሴፍ ሊባረኩ መጡ። መናሴና ኤፍሬም የዮሴፍ ልጆች እና ኤፍሬም በግራ መናሴ በቀኝ ነበር። ታላቅና ታናሽ ስለነበሩ ያዕቆብ ግን በግራ የተደረገውን መናሴ በቀኝ አለ። ቀኝቀኞቹን እሱ ለጫን ጫን። ኧረ የለም ኧረ የለም አባት፣ የታላቁ እኮ ይሄ ነው ሲሆን አዋውቃለሁ አለ። እግዚአብሔር ግን ታናሹን ይባርካል። በእግር ያሰለፉትን ሰብስቦ ጠርቶ ያመጣልና ይባርካል። እጅን አመሳቅሎ ታዲያ ይቀይራል። የመስቀሉ ጌታ ኢየሱስ ክርስቶስ የተረገመ የተባለውን ይመርቃል። የተናቀ የተባለውን ያከብራል። ምናምን እንዲያውቹን የዚህን ዓለም የዚህን ዓለም ምናምንቴዎች ጠራ ነው እኮ የሚለው መጠራታችሁን ተመልከቱ በሚለው የሐዋርያው ጳውሎስ መልእክት ላይ የዚህን ዓለም ምናምንቴዎች፣ የተናቁትን፣ ጥበብ የሌላቸው ነው የጠራው ነው የሚለው መጠራታችሁን ተመልከቱ። ያ ቤጽ በእግዚአብሔር ፊት አላፈረም። ባርከኝ፣ መባረክን፣ ባርከኝ፣ በደንብ ባርከኝ እናቴ፣ በትምርባት በትረግመኝም፣ በደንብ ባርክ አባቴ፣ በረግመኝም መባረክ ታቃለህ? ባርከኝ፣ አገሬንም አስፋው፣ ሀገር ይስፋኝ። ሀገር ጠቦን እኮ ነው የምንኖረው። ኢትዮጵያ ጠባናለች። የካቶሊኩ አባት ካርዲናል ቅድም አንድ ኢንተርቪያቸውን እያዳመጥኩ ነበር። አስርቱ ትዕዛዛትን ሳስተምር አለው ብጅርኩ ብና አስራ አንደኛውን ትዕዛዛት ደግሜ ጨምሬ እያስተማርኩ ነው አሉ የሰው ሀገር አትመኝ፣ የሰው ንብረት አትመኝ እንደሚሉ የሰው ሀገር አትመኝ። ሀገር ኢትዮጵያ ሀገሬ ናት በላት አዲሱ ትውልድ እግዚአብሔር ልጆች፣ ሀገሬን አስፋው፣ ምኖርበት አድርግልኝ፣ ኢትዮጵያ ትስፋኝ፣ ኤርትራ ተስፋኝ፣ አርሼ የምበላባት፣ ነግጄ የማተርፍባት፣ ወደ እጄ የምዳርባት አድርገኝ ብሎ ጸለይ። ብዙ ሰው ከኢትዮጵያ ውጭ ስለመውጣት ነው የሚጸልዩ ሀገሩን ኤርትራ ወጥቶ ስለመሰደድ ነው የሚያስበው። ግን ይሄ አይደል፣ በረከት ያለው በእግዚአብሔር እጅ ላይ ነው። የትም ሀገር ሄደን አንባረክም፣ እግዚአብሔር ካልባረክ ሀገር ሄደ ማስፈው እጅ ከኔ ጋር ትሆን ተሰራ ብር ያል ስራ እጅ ከኔ ጋር ትሆን የሚሰራ እጅ ነበረው። ያቤጽ ይማራል፣ ያቤጥ ይነግዳል፣ ያቤት ይወጣል ይወርዳል፣ ይታዘዛል፣ ያገለግላል። የትም ቦታ ላይ መስራት ይወዳል፣ መስራት የሚወድ ነው ያቤጽ። እጅ ግን አብራ ትስራል፣ እጅን እንዳላመልከው ጉልበቴን እንዳላመልከው እጅን የድካሜን የላቤን ውጤት እንዳላመልከው እንደ ቃይል የላቤን ፍሬ እንዳላመጣልህ ካንተ የሆነውን በረከት እንዳመጣልህ እጅ ከእኔ ጋር ትስራ አለ። እንዳያሳዝነኝም ከክፋት ጠብቀኝ። ክፋት ያሳዝናል። ክፉ መስራት ሀዘንን ለቤት ይጠራል። ሰው ላይ መክፋት፣ ወንድም ላይ መክፋት ጓደኛ ላይ መክፋት የራስ ብሔር ያልሆነ ብሔር ላይ መክፋት የውጭ ሀገር ዜጋ ላይ መክፋት ሐዘንን ይጠራል። ሚስት ላይ መክፋት ባል ላይ መክፋት ልጆች ላይ መክፋት ሐዘንን ይጠራል። ጎዳኝ አስቸገረኝ አጠቃኝ ያልነው ሰው ላይ መክፋት ሐዘንን ይጠራል። እንዳያሳዝን ክፋትን ከ ያረጋል ያቤጽ በእግዚአብሔር ፊት ቀንበሩን ሰበረ፣ ራሱን ባረከ። ያው እግዚአብሔር ስም ራሱን ቀደስ፣ ራሳችንን እንባርክ። የእርግማን መንፈስ የሚሰማን ሰዎች እኔ አባቴ ሳይረግመኝ አይቀርም እናቴ ሳትተወኝ አትቀርም የምትሉ ሰዎች ራሳችሁን ባርኩ። እግዚአብሔር ይባርካችሁ ሲባል አሜን በሉ። የተባረክሽ ነሽ ስትባል አሁ የተባረኩን ያው እግዚአብሔር ባርኮኛል እውነት ነው በሉ። የእግዚአብሔር ልጅ ስትባሉ አው ልጁ ነኝ በሉ። ራስን እንባረ እኛ በረከታችን ከሰማይ ነው። አባቶች ይባርኩናል፣ ሽማግሌዎች ቤተሰቦቻችን ይባርኩናል። ደግሞ ራሳችን መባረክ አለብን። መባረክ አለብን ለራሳችን ከእግዚአብሔር ቀጥሎ እኛ ያለው ነው። ማን ያለው ታዲያ? ችግሩን እናውቀዋለን። ዳዊት እንዳለ የልቤ ችግር ብዙ ነው አለ። ብዙ ችግር እኮ ውስጣችን አለ። ለራሳችን ግን የምሥራችን ነገሩ አንዳንዶቻችን አንተ ድደብን የሞት ክን ሞት ይገባሻል። አንቺ መፈጠር አልነበረብሽም እያለ ሞት ምን ነገር አለ ለራሳችን ንስሐ ያስፈልገዋል። በነገራችን ላይ በራስ ላይ ኃጢአት መስራት ንስሐ ያስፈልገዋል። ማንም የእግዚአብሔርን ቤተ መቅደስ እንዲተፋበትና እንዲሰርበው አልተፈቀደለት። እኛ የእግዚአብሔር ቤተ መቅደስ ነን። ልንጸጸት ይገባል። ትሕትና ይሁን ምን አናቅም እንዲህ የምንለው ራስን ዝቅ አድርጎ በአግባቡ ማየት የመንፈስ ዳሞን ሌላ ነገር ነው። ይሄ ግን ራስን መርገም ራስን መስደብ መቼም መቼም መቼም ጽድቅ ሆኖ አያውቅም። ልስ ያስፈልገዋል። እግዚአብሔር ልጆች የምስራቹን ቃል የሚናገሩ እግሮች ለራሳችን ይኖራል። ለራሳችን ለራሳችን፣ አንቺ የተባረክ እግዚአብሔር ልጅ ተነሽ፣ ታጠቂ፣ ታጠቂ በያው እግዚአብሔር ብርሃን ፊት ቁሚ፣ በሉት ለራሳችሁ። አንተ ያው እግዚአብሔር ልጅ ታጠቅ፣ ተነስ፣ በርታ፣ ቀንድ ከፍ ከፍ በል እግዚአብሔርን ተስፋል ዘመን መልካም ብሩ ነው። የታደልክነ መስቀል ላይ የሞትልህ ጌታ ያለህን በለው። ለራስ በፍጹም አንድርገሙ ራሳችን እንደረገሙንም አሜና እንበል። ይሄ ነው ያቤጽ የሚያስተምረን ትምህርት። የሰማነውን በልባችን ይጻፍ። ቸርነቱ ምረቱ ብዙ የሆነ አባቶቻችን አምላክ መንፈስ ቅዱስ ሲባርካችሁ፣ ይቀድሳችሁ እግዚአብሔር ቸርነት ነታችን የቤታችን ሬት በረከት የንላጠበቅ አብሮን ይሆን። እባካችሁ ኮሜንት አርጉ ላይክ በትም ተጫኑ። ከወደዳችሁም አካፍሉት እግዚአብሔር ባካችሁ ቀሲስ አሸናፊ ገሩ ማርያም ናይ ሰላም Thank